በጣም ብዙ ሴቶችን አታሏል፣ አጭበርብሯል። ገንዘብ አይደለም የበላቸው እነሱ እንዲያምኑት አድርጎ በጣም መልካም ሰው ሆኖ ቀርቧቸው እንዲያምኑት ካደረገ በኋላ ነፃነት ሲሰማቸው አብረውት ቪዲዮ ኮል ሲያወሩ ቀርጿቸዋል። በመጀመሪያ ይህንን ፎቶ ይጠቀማል። ኦኬ፣ እንዲያምኑት እንዲወዱት ካደረገ በኋላ ሰላም ሰላም ጓደኞቼ፣ ተመልካቾቼ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ አርብ እንዴት አለፈ? እኔ ጋር በጣም መልካም ነበረ። እረ ውይ ምንድን ነው በስማውል ምንድን ነው ግን ዘንድሮ ጉድ! የሴት ልጅ ክብር የወረደበት ዘመን ምን ጉድ ነው በፈጣሪ! እንግዲህ ሀቢባ ሰምታችኋል። መጀመሪያ በሰማችሁት ቪዲዮ እንግዲህ ምንድን ነው ይህ ሰውዬ የሚታዩት ሰውዬ እንግዲህ አሜሪካን ሀገር ነው የሚኖረው። አሜሪካ፣ አንዴ ጀርመን፣ አንዴ ብቻ የተለያየ ሀገር ነው የሚለው እንግዲህ ሴቶችን አጭበርብሯል። ከ83 ሴቶች በላይ እንግዲህ አሜሪካን ሀገር ወስዳችኋለሁ፣ ጥሩ ደሞዝ አለኝ፣ ከ25 ሺ ዶላር በላይ ነው የማገኘው በወር ምናምን እያለ እንግዲህ እነዚህ ሴቶችን አጭበርብሯል ማለት ነው። እኔ ይቅርታ አድርጉልኝና ሰውየው ምንም ጥፋት የለበትም። እኔ ምን አይነት ዘመን ነው በፈጣሪ? ውራቁት ቪዲዮ እንዴት አይደለም ለሰው ልላክ ሴቶች በተአምር ስልክ ውስጥ መቀመጥ የሌለበት ነገር ነው እንዴትስ ድፍረትስ ያበሻ ሴቶች ቆይ ከየት ነው ያመጣ ነው ማለቴ እኔ በጣም ግርም እያለኝ ነው ከየት ምን አይነት ቤተሰብ ቢያሳድጋችሁ ነው የራቁት ቪዲዮ ለወንድ ልጅ ጭራቅ አሁን በዚህ ዘመን ወንድ ጭራቅ በሆነበት ዘመን ለምን ባላችሁ አይሆንም በተአምር ሰው ሆኖ የማይቀየር የለም ጓደኞች ሴቶች እባካችሁን ክብራችሁን ጠብቁ ሰው ልጅ ሰው ልጅ ስሞት ነው ራቁቱን የሚሆነው። ሞት ነው የሚሻለው። እውነት እርቃን እንዴት ይከብዳል። አይደለም ለሰው ለወንድ ልጅ ቀርጻችሁ ለመላክ ስልክ ላይ ራሱ መቀመጥ የለበትም፣ በተአምር ማለት ነው። ለራሳችሁ እንኳን የስልካችሁ ጋላሪ ውስጥ እንደዛ አይነት ቪዲዮ መቀመጥ የለበትም። እባካችሁን የእውነት ሴቶች፣ ሴቶች እየተባልን ክብራችን እየወረደ ነው እና እባካችሁን አሜሪካን ሀገር የኖሬ ሁሉ እኛ ሰውን መውሰድ አይችልም፣ በተአምር ማለት ነው። የራሱ ህግና ደንብ አለው። አንድ ሰው አሜሪካ ስለኖረ ብቻ ሌላ ከኢትዮጵያ ሰው ማምጣት አይችልም። ያ ሰው ማለት መኖሪያ ፍቃድ አለ ወይ? ሁለተኛ ደሞዙ ታይተው ነው ምን ያህል ሰውዬ፣ ምን ያህል ደሞዝ በወር ያገኛል የሚለውን ነገር እነሱ ካልኩሌሽን አድርገው ነው። ዝም ብሎ ሰውን ማምጣት አይችልም። መጀመሪያ ይሄ ሰው ምን ያህል ደሞዝ በወር ያገኛል ቢያመጣስ ማኖር ይችላል የሚለው ነገር ከግምት ገብቶበት ነው ሰውን ማምጣት የሚችለው። አሜሪካን ሀገር የኖረ ሁሉ ሰውን ማምጣት አይችልም። እባካችሁ ሴቶችዬ እራሳቸውን ጠብቁ። አው ማንም የተሻለ ህይወት ይፈልጋል። በተለይ አዳዲስ የሆናችሁ ልጆች ማለት ነው ወደዚህ ወደ አረብ ሀገር ስትመጡ የቀረበ ሁሉ የወደደ ይመስላችኋል፣ ግን አይደለም ሰው የሆነ ጥቅም ከኛ ፈልጎ ነው እንጂ በተአምር እንደዛ እያለ ወንድ የሚቀርባችሁ ከሆነ ሊወስዳችሁ ሳይሆን ሊያጭበርብር ነው። ችግር የለም አውሩት። እንደዛ አይነት ሰው የሚያወራችሁ ከሆነ አውሩት። ግን እንደዛ አይነት የራቁት ቪዲዮ ምናምን ሲጠይቃችሁ ብሎክ አድርጉት። ችግር የለም ሶሻል ሚዲያ ማንም ሰው እንተዋወቃለን። ግን ግን ግን ግን መስመር ያለፈ ነገር እንደዚህ ብልግና ነክ ነገር የሚያወራ ከሆነ በተአምር ያስታውቃል እኮ ሰው እንደዚህ ስታወሩ እኮ እኛ ሴቶች እኮ በተፈጥሮ ሰው ሲያወራ ማንነቱን ባንዴ እንትን ማለት ስለዛ ሰው ማንነት ሳያወራ ስለዛ ሰው ፐርሰናሊ ባንዴ የማወቅ ችሎታ አለን እኛ ማለት ነው። እና እንደዚህ አይታችሁ የማይሆን ሰው ከሆነ በንግግሩ እኮ ያስታውቃል። ወደ አሁኑ ንግግርም አያስፈልግም ብሎክ ማድረግ አይደለም የራቁት ቪዲዮ በተአምር ለወንድ አትላኩ። ሴቶች በእናታችሁ እራሳችሁን ጠብቁ። እንግዲህ ብዙ ሴቶች በዚህ ሰውዬ ምክንያት ደግሞ በጣም የምናገረውስ ንግግር፣ በጣም አሳማኝ የሆነ ንግግር ነው አሉ። ወርቅ ሁላ እየገዛ ምናምን፣ አርቲፊሻል እኮን፣ አርቲፊሻል ወርቅ ይሄን ገዝቼልሻለሁ፣ ቀጣይ ወር ደግሞ መጣለው፣ መጥቼ ወስድሻለሁ እያለ በጣም አሳማኝ ነገር ነው የሚያወራ መጀመሪያ ደግሞ የሚያደርገው ነገር በጣም የሚገርመው ነገር ከቤተሰቦቻቸው ጋር ይተዋወቃል። ከእናታችሁ ከወንድሞቻቸው ጋር ይተዋወቅና ስልክ ቁጥራቸውን ይለዋወጣል። ከዛ ጉድ ከሰራቸው በኋላ ይህን ቪዲዮ እንግዲህ ይቀርጽና ለቤተሰቦቻቸው ይልካል። ልክ ሲጣሉ የሆነ ነገር ያለመስማማት መሀላቸው ላይ ሲፈጠር እንግዲህ ይህንን የቀረጸውን ቪዲዮ ለእናታቸው ይልካል። ጉድ ሴቶች፣ ኡምባ ሀቢባ ቤት የማይሰማ ጉድ የለም። ሴቶችዬ፣ እና በጣም ነው ግርም ያለኝ። መድኃኒት ጠጥቼ ጨጓራዬ የተቃጠለ ከሞትም ተረፍኩኝ በሽተኛ ሆኛለሁ፣ ለእናቴ የራቁት ቪዲዮ ነው የላክየለኝ ስትል ማለት ነው። ያው ሰምታችኋል ብዬ አስባለሁ። ሀቢባ ቤት የማይሰማ ጉድ የለም። እኔ ግርም ነው የሚለኝ። እኔ እኮ ሴቶች ምን አይነት ድፍረት ብኖራችሁ ነው ግን ኧረ፣ በስመ አብ እኔ ግርም ነው የሚለኝ። እባካችሁን በጣም እኮ ጸያፍ ነው። እንዴት እንዴት በተአምር ደይቅር፣ ምንድን ነው አሜሪካን ሀገር ካለዳችሁ መኖር አትችሉም እንዴ? አራስ ማውልድ እባካችሁን፣ ራሳችሁን ጠብቁ። እንግዲህ በመጀመሪያ በቪዲዮ ኮል ሲያወራቸው ፊቱን አያሳይም። ቆንጆ ልጅ የእሱን ፕሮፋይል ነው የሚጠቀመው ልጁ ሲያውራ ነበረ ይሄንን ፕሮፋይል የራሴ ነው እባካችሁን እኔ ሌላ ሰው ነኝ ያ ሰው ደግሞ ሌላ ሰው ነው እያለ ራሱ ወጣቱ መልኩ የሚያምር ልጅ ማለት ነው ሰውዬ እንግዲህ በጣም ቅርብ ለሆነ ሴቶች ነው አሉ ፊቱን የሚያሳየውና ከዛ ሰውዬ በጣም ትልቅ ሰው ነው እድሜው ትልቅ የማይገናኝ ፕሮፋይሉና አካል ሲታይ ሌላ ነው አሉ እና እንግዲህ እንደዚህ አርጎ ነው ሴቶችን ጉድ አድርጓል። ሰውዬ ፈጣሪ እንግዲህ ይጠየቃል። የሚኖረው አሜሪካን ሀገር እስከሆነ ድረስ ማንነቱ ከታወቀ በህግ መጠየቁ አይቀርም፣ ይጠየቃል። እባካችሁን ሴቶች ራሳችሁን ጠብቁ። ሰው ልጅ ስሞት ብቻ ነው እርቃኑን የሚሆነው። በተአምር እንደዚህ እንዳታደርጉ እባካችሁን፣ በጣም ጸያፍ ነው እና በያላችሁበት ሰላሙኑ አዳዲስ የሆናችሁ ደግሞ ሳብስክራይብ አድርጉ ላይክ ሼርም አድርጉ። ዩቱቤ ትንሽ እንትን እያለ ነው። እባካችሁን ለሌላ ሰው እንዲደርስልኝ ላይክም አድርጉ። ላይክ ስታደርጉ ለሌላ ሰው ይደርሳል ማለት ቪዲዮ የተለያየ ሰው እንዲደርስ ይደርሳል ማለት ነው። እናንተ ላይክ ስታደርጉ፣ ላይክ ሼርም አድርጉ። እህቶቼ ሴቶችዬ፣ እራሳችሁን ጠብቁ እባካችሁን። እኛ አንድ ሴ ሌላ ሴት ላጠፋ የብዙዎቻችን ክብር እየወረደ ነው። እባካችሁን ሴቶቹ ሴቶችዬ እራሳችሁን ጠብቁ። በተለይ አዳዲስ የሆናችሁ አረብ ሀገር ስትመጡ ሰዎች ሰው ብርቅ ነው የሚሆንባችሁ። በቃ እየቀረባችሁ ሁሉ የወደደ ነው የሚመስላችሁ፣ ግን አይደለም እና ራሳችሁን ጠብቁ። ወዳች አለው በያላችሁበት ሰላም ኑሩልኝ ጓደኞቼ ቻው።